ቤካ ና ፍጼ በሱሱ በምኑ የሚባል ሳይሆን በትክክለኛው መንገድ ሀይሜና ብሩኬን አንድ እንድታደረጉልን ነው ምንፈልገው። ጥፋት ሲያጠፋ እኔ ብዙ ጥፋት ሳጠፋ እየተመካከርን አንቺ ትብሽ፣ አንተ ትብስ እየተባባልን ነበረ። አንቺና ብሩኬ እንግዲህ ትክክል በሆናችሁ መንገድ ፍራንክ ሰርታችኋል። ሀይሜና ዳኒ ሪን ነገር እንደሆነ ሰምቻለሁ። ና የአብረሽ ደግሞ አስረኛ ሚስት መጣች። አብረሽ አስረግዞኛ አለና እርዱኝ እያለች ነው። ወይኔ ዘንድሮ ወይኔ ወይኔ

ወይኔ ለምን ሳቅሽ እንዳትሉኝ ቤተሰብ፣ እውነት ቢሆን እኔ አልስቅም። ፈጣሪ ወይ ትዕግስቱን ስጠኝ እ ተው ሴቶች ተረጋጉ፣ ተዉ፣ ተዉ፣ በኋላ ዋጋ እንዳያስከፍላችሁ ይሄ ነገር። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው። ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ። ውድ ቤተሰቦቼ ዛሬም ተመልሼ መጥቻለሁ። ይዤላችሁ የመጣሁት አንዳንድ አስተያየት የሰጡትም ትክክል የሚሆኑትም እኔም ሀሳቤ ልሰጥበት ያረኩት እና ሀይሚ ይሄዳሊ በመሄዷ መሰረት እንግዲህ፣ እንዴት ሀይሚ ከባላንጣዋ ጋር ለባሏ ክስ የሚመስር ሰውዬ ቤት ምን ትሰራለች? ብቻዋን ለምንስ ትሄዳለች? ያላችኋላችሁ እንግዲህ በሁለት አንግል ነው የምናየው። እንግዲህ አንደኛ ግዴታ ወይንም አፍቅራው ወይንም ፍቅረኛ ጠይቋት አይደለም የሄደችው ሀይሚ እንግዲህ እንድታቁ ፈልገው ነገር እዚህ ጋር በመጠየቅ ሰበብ ነው እንግዲህ። ከዚህ በፊት ያው ብሩኬ ክሱ ላይ እንዳይመሰረትበት ያው በድራማው መልክ ነው የምነግራችሁ በነገራችን ላይ እንዳይመሰረትበት ተንበርክካ ለምነው ነበረ። ሶ እሱ አሁን እሱ አሸንፎ በጉልበት ያው ሀይሚን እንደማግኘት አስቦት ማለት ነው ማለት ሩቄ ካጠገቧ ከራቀ ሀይሚ አንድና እንዴ ዳኒ ትሆናለች በሚል ሰበብ እሷን እንዲሁም ለማቅረብ ነው የፈለገው። በዙሪያ ያሉትን ሰዎች አርቆ እሱ ብቻዋን ነው ማግኘትም የፈለገው፣ ከእሷ ጋር ጊዜ ማሳለፍ የፈለገው። ሀይሚዬ ደግሞ እዚህ ጋር በሁለት አንግል እንይዝላታለን። በምን አንግል ብትሉኝ፣ አንደኛ አሁን ብዙዎቻችሁ ትናንትና ስለመሄዷ ተናዳችኋል። ብዙዎቻችሁ ብዙዎቻችሁ ደግሞ ስለመሄዷ ደስ ያላችሁም አላችሁ። ደስ ያላችሁ ትክክል አይደላችሁም። የተናደዳችሁት ትክክል ናችሁ። ለምን ብትሉ መሄድ የለባትም ነበር ትላላችሁ። ግን ደግሞ አንድ ነገር እንድትረዷት ትፈልጋለሁ። ሀይሚን ምን መሰላችሁ? አሁን በጉልበት በጸባይ ጠይቃው ዳኒን እምቢ ብሏታል። ከዳ ማለት ብሩክን። አሁን ክሱ የእውነት ቢሆን አሁን እሱ የእውነት ነው እንግዲህ ሊከስ ጠበቃ እናግሯል ምናምን ነገር ጠበቃው ሁሉ ነገር ጨርሷል። ኦልሬዲ እሱ ሬዲ ሆኗል ማለት ነው። ስለዚህ የክስ ወረቀቱ ግን ብሩክ አልደረሰም። ስለዚህ ይህ ነገር ወደ ሕግ ከመሄዱ በፊት ማድረግ ያለባቸውን በብሩክን በኩል ያሉት ሀሳብ አስተያየት ለዳኒ እየሰጡት ነው፣ መተው እንዳለበት ማቆም እንዳለበት። ስለዚህ ሀይሚ ደግሞ እሷ አቅርቧታል፣ ትቀርበዋለች ዳኒን። በደካማ ማለት ሃይሚ ናት የብሩክ ደካማ ጎን እንግዲህ የምትባለው ድራማው ላይ። ስለዚህ በዛ በኩል ሀይሚ ፍቅረኛዋን ነፃ ለማውጣት ያደረገችው ሲስተም ቢሆንስ? እንደዛ ብላችሁ ማሰብ ግዴታ። ወንድ ጋር ሄዳ ስለሰራች እንደዚህ እሷ እንዲህ ወረደች ናት፣ እሷ ከፍ ያለች ናት ምናምን ማለት አንችልም። አንድ የሰው ልጅ ነገሮችን ስታዩ በብዙ አይነት ማየት አለባቸው። ብሩኬ ከሶሲ ጋር የሰራው ፕራንክ ነው፣ ፕራንክ ነው አለቀ። አሁን ሀይሚ አለካሜራ ዳኒ ቤት ምን ትሰራለች? የሚል ብዙ ሰው ጥያቄ ሆኖባቸዋል። በእርግጥ እንደ ትክክሉ ስንሄድ ከባሏ ጠላት ጋራ አብራ መሆን መዶለት የለባትም። አንድ ቤት ውስጥ አለ ካሜራ አንደ አለምን ትክክል ናቸው፣ እናንተም ማባባላቸው። ግን ደግሞ እዚ ጋር ብሩክ ላይ ክስ ተመስሯል። ብሩክ ላይ የተመሰረተውን ክስ ማክሸፍ ትችላለች ሀይሚ። ሴት ልጅ ብልሃተኛ ናት ቤተሰብ ሴት ልጅ ብልሃተኛ ናት። አሁን ላይ እሷ የሄደችበት ጉዳይ አንድና አንድ ዳኒን አፍቅራ ወይም ዳኒን ወደው አይደለም። ይሄ ግልጽ ነው፣ የታወቀ ነው። ሶ ከዳኒ ግን የምትፈልገው አንድ ጣጣ የጨመራት ጦስ አለ። ያንን ጦስ ደግሞ መወጣት የምትችለው እሷ ነች። ከብሩክ ጋር ዳኒና ብሩክ ምንም ሊግባቡ አይችሉም። እንደምታዩት ከሆነ ማለት ነው እኔን እንደተረድኋት መንገድ ነው። እናንተ ደግሞ የፈለጋችሁት ማሰብ መብታችሁ ነው። ግን ብዙዎቻችሁ ተናስ ተናዳችኋል። ለምሳሌ እዚ ጋር አንድ ላሰማችሁ አንድ በፍቄ የሚባል በጣም ነው ስለነሱ የሚሰራው። በጣም አንዳንዴ ያጠፋል፣ አንዳንዴ ትክክል ይሰራል። እና እዚ እዚህ ጋር ላሰማችሁ እሱ ያለበትን አንግል ማለት ነው። እሱም ትክክል ነው የሰጠበት አንግል። ግን ደግሞ ይሄንን ነገር አስባ ሊሆን ይችላል የሚለውን ነገር ብናስብ ጥሩ ነው። ቀጥታ ወደ ማለት እንዴት ከአንድ ወንድ ጋር አንድ ክላስ ውስጥ ምናምን ብላችሁ ከማሰብ ለምን እንደሄደች ማሰብም አለባችሁ፣ ምክንያት ማሰብ አለባችሁ። በዛ ላይ ሊያቅፋ ሲል ጸጉሯን እየቆጠረ እንደዚህ እሷ እየሸሸች ነው ምናምን ነገር ብቻ በጣም እንትን ይል ነበር። አክሽኑ በጣም ከባድ ነበረ። እና እስኪ ለማንኛውም በፍቄና አዳምጡ እዚጋ ብሩክንም አንቺንም ስለማልፈልጋችሁ አትጥሪያት። ብቻዋን ልጠይቀኝ መጣች። ቆይ ቆይ፣ ይሄንን ቃል በጣም ብዙዎቻችሁ መቼ ሰምታችሁት ሳታዳምጡት ልብ ሳትሉት ነው ያሳለፋችሁት። አዳምጡኝ። አሁን ሀይሚ እዚህ እንደምትመጣ ታውቅ ነበረ ማለት ነው። ምክንያቱም አብረን ከእሷ ጋር እንመጣለን ብለው ነበረ። ለዳንኤል ምን አለ እሱ፣ ብቻ እሸነይ ብሩክንም እሷንም አልፈልጋቸውም አላት። ታዲያ ድንገት ገብቶ እንደዚህ ማተረማመስና ድራማ ፈጥሮ ብሩክ ያደረገው ሰሞኑን ንጹህነቱን ለማስመስከር የሄደባቸውን ርቀቶች በጠቅላላ እነሱ ልፋቶች ላይ ውሃ ለመቸለስ የሰራችሁትን ድራማ እኔ እንደ ሌሎቹ ተመልካቾቻችሁ እምቀበልና እማደምጥልሽ ይመስልሻል? እዚህ ጋር በጣም ባኃይለኛው ሞቅ ሰው ሀይሚ አንቺን ነው እንዲው ትላንትና እና ከትላንትና ወዲያ ባልሽን ፍርድ ቤት ለማቆም የፍርድ ቤት መጥሪያ በፖሊስ ለመስጠት ጠበቃ ጋር ሄዶ ጠበቃ የሚያናግር ልጅ ለመጠየቅ እግርሽ ራሱ እንዴት እሺ እንዳለ በጣም በጣም በጣም ገርሞኛል። ከድራማው በላይ እነሱ እናንተን ወጥመድ ውስጥ ለመክተት ካደረጉት ጥረት በላይ አንቺ እዚህ ብቻሽን መገኘትሽ በጣም በጣም በጣም አስገርሞኛል፣ በጣም። ሀይሚ በፍቄን ሰምታችሁታል። የገለጸው አገላለጽ እሱም በጣም ትክክለኛ አገላለጽ ነው የገለጸው። ግን በፍቄ እንድትረዳ የምፈልገው ነገር ሀይሚ የምትሄድበት ሲስተም ውስጥ ለውስጥ ነው። እና ይሄን ነገር ደግሞ እንድትረዳትና እንድታቅላት እንፈልጋለን እኛ ማለት ነው። እኛ እዚጋ ጋር አሁን ሃይሚ ዳኒ ጋር ሄደች፣ ብሩኬ ከሶሲና ጋር አልጋ ላይ ሆነ። እኛ ሁለቱንም እናምናቸዋለን፣ ሁለቱንም እናምናቸዋለን። ምንም ችግር የለብንም። አሁን ተመልካቹ እዚጋ ጋር እየተፋተገ ያለው ሃይሚን ለምን ባለጌት ላላችሁ፣ ብሩኬን ለምን ጨዋት ላላችሁ ነው። እኛ ሁለቱም ለእኛ ጨዋዎቻችን ናቸው ለእኛ ማለት ነው። ግን በሚያደርጉት ነገር ነው ቪዲዮ የምንሰራው፣ አስተያየት የምንሰጣቸው በሚያደርጉት ነገር ነው። ገባችሁ ብዙ ምንም እንዳልገባችሁ የሚሆኑ ብዙ ኦዲየንሶች አሉ። ብዙ ከጥቅም ጋራ ከገንዘብ ጋራ ብሩኬ በጥቅም አይደለም ሀይሚን የቀረባት ሀይሚን በጥቅም አይደለም ብሩኬ የቀረበችው፣ ባዷቸው ነው የተገናኙት። እግዚአብሔር ይመስገን ፍቅርን አምነው ተማምነው እዚህ ደርሰዋል። ይሄም ነገር የተፈጠረው አንድና አንድ ለስራ እንደሆነ እያወቃችሁ ብሩኬ ሲሰራ ለምንድን ነው አርባ ክንድ ምላሳችሁን የምትጎትቱት? የእኛ ችግር አሁን ይሄ ነው በቃ ሌላ ምንም ችግር የለብንም ለምንድን ነው እሱ ዝቅ እንዲ እሱ እንዲወርድ ለምንድን ነው የምታደርጉት? ሀይሚ ስትሰራው ለምንድን ነው ሁሉ ነገር ትክክል የምትሉት? ይሄ ነው አሁን። ብሩኬ አንድ ክላስ ውስጥ ፕራንክ አደረገና ትናንትና፣ ሃይሚ ሀይሚ ከዳኒ ጋር አንድ ክላስ ውስጥ አለ ካሜራ ተገኘችና ሀይሚ እዚህ ቦታ ላይ አለ ካሜራ ስለተገኘ ትባልጋላችሁ ብላችሁ ታስባላችሁ። እኛ ግን አናስብም እንደዛ። ግን ለምንድን ነው ብሩክ ሲሰራ ጥፋት የሚሆነው? ሃይሚን በደልካት፣ ሃይሚን እንዲህ አረጋት። የኔ ችግር ይሄ ብቻ ነው። ከሃይሚ ጋር ምንም ችግር እንደሌለብኝ የምታውቁ ታውቁኛላችሁ። ስኬት የጋራ ነው። ሃይሚና ብሩኬ መቼም አይወድቁም፣ መቼም አይወርዱም። በቃ ስራ ነው ካላችሁ የሁለቱንም ስራ ነው እያላችሁ ተቀበሉ። የኔን ችግር ይሄ ብቻ ነው። ብሩኬን ዝቅ ስታደርጉት ደስ አይለኝም፣ ምክንያቱም የሃይሚ የግራ ጎኗ ባሏ ስለሆነ ሃይሚ የብሩክ ሚስት ስለሆነች በቃ አንድና አንድ ይሄ ነው። በሁለቱ መካከል ምንም አይነት ጥላቻ ሊኖርብኝ አይችልም። እኔ ግን በምሰጠው ቪዲዮ ጥላቻ ከመሰላችሁ የፈለጋችሁት ማድረግ ትችላላችሁ። እኔ ግን ዛሬም ነገም ሃይሜ ይዛ በምሰጠውን ቪዲዮ ሀሳብ እሰጣለሁ። ብሩኬን ይዞ በሚመጣው ቪዲዮ ሀሳብ እሰጣለሁ። ተገለበጥ ተቀየርሽ የምትሉኝ ሰዎች ደግሞ ተገልብጨም ተቀይሬም ሳይሆን በፊት ብሩኬ ሃይሜን አይረዳትም አያፈቅራትም ነበር በፊት በፊት፣ ትዝ የሚላችሁ ከሆነ ምክንያቱም ጀስት እንደ ፍሬንድ ነው የተቀራረቡት፣ እና በዛ መካከል ብዙ ልጆች ነበሩ። ታውቋችኋላችሁ፣ ነፍርቱና ነበሩ ምናምን። ነፍርቱና እንደ ወንድም እንደ እህት ብለው አብረው ይኖሩ ነበር። ይኖሩ ነበር ስላችሁ፣ ያኔ እነሱ ግቢ ተከራይተው ነበር የሚኖ በዛን ሰዓት ሀይሚና ብሩኬ ብሩኬ ኖርማሊ ምንም አያስብም፣ ጀስት እንደ እህቶቹ ነው ሁለቱን የሚያቸው። በዛን ሰዓት ሀይሜ ደግሞ ፍቅር ነበረባት። ይሄ ማይዋሽ ማይካድ ነው፣ በቃ ትወደው ነበር። በቃ በአጠቃላይ ትወደዋለች የጠፋች ጊዜ ማለት ነው። በዛን ሰዓት ብሩቅ እሷን ሳትረዳት፣ አንተ ከሌላ ሰው ጋር ለምን ትሆናለህ ብዬ ነው እኔ ሀሳብ ምሰጥ፣ እንደ ሴት ማለት ነው። ሴት ልጅ ስታፈቅር ፍቅሯን መግለጽ አትችልም፣ በአንዳንድ ነገሮች በምታደርጋቸው ነገሮች ለምን ልትረዳት አትችልም ብለን ተጽዕኖ አድርገናል። በዛን ሰዓት እኔ ብሩክን የተናገርኩት ከሃይሚ እንዳይርቅ ከሃይሚ ጎን እንዲሆን እነ ሶሱና እነ ሶሱና አልኩ ይቅርታ፣ እነ ፍርቱና ስለማይመጡ ከብሩክ ጋር ብሩክ ክብሩን ጠባቂ፣ ለቤተሰቦቹ ታማኝ እንዲሁም ለባለቤቱ ታማኝ የሆነ ወንድ ነው። እነ ሶ እነ ፍርቱና ደግሞ ስንት ሀገር አይተው ስንት ነገር ሆነው የመጡ ናቸው። ስለዚህ በዋህነት እሱን እንዳታጠምደው ፍርቱና በጣም ስለምፈልግ ነበር ከፍርቱና ጋር እንዲሆን አልፈልግም ብሩክ። እኔ ለዛ ነው በዛን ሰዓት ስሰራ የነበረው ብሩክ ወደ ነበረበት እንዲመለስ ነው። ከዛስ ብሩክ እዛ ቦታ ላይም እዛ ህይወት ውስጥም አልነበረም። በቃ እኛ በምናየው ነገር ነበር የምናወራው። ስለዚህ የምናየው ነገር ኢንተርቪው ላይ ግልጽ አድርጎ ነገረ። በቃ ባደረግኩን ነገር ባወራሁት ነገር ትክክል ስላልሆንኩ በቃ ይቅርታ ብዬ ተጸጽቼ ይቅርታ አልኩት። ግን ሀይሚንም ከዛ በኋላ መረዳት ጀመረ እሱ ያው እንደውንም ቀለበት ነው ምናምን ባደረገላት ቀን ከአሁን በኋላ መንከባከብ እንዳለበት፣ በቃ ሴት ልጅ እንክብካቤ ተወዳለች እስከ ዛሬ አልተረዳኋትም የሚለውን ነገር አውርቷል። ሄዳችሁ መስማት ትችላላችሁ። ሀይሚን እንዲረዳ ስለፈለግኩ ነው። እኔ በዛን ሰዓት ብሩክ ጋር ምሰራ የነበረው ማለት ነው እንጂ መገልበጥ ያለ መገልበጥ አይደለም። አሁን ደግሞ ምንም የምገለባበጥበት ጉዳይ የለም። ሀይሚን የምታመጣውን አይዲያ እሰራለሁ፣ ብሩክም የሚያመጣውን አይዲያ እሰራለሁ፣ እናገራለሁ። ግን የዛን ሰዓት የምናገርበት ያለበት የነበረበት ጊዜ ሃይሚ በፍርሃት እሱም በፍርሃት ሆነው በሱ ህይወት ውስጥም ሌላ ሴት እንዳትገባ በሃይሚ በኩልም ውስጧ እንዳይጎዳ ስለምትወደው እፈራ ነበረ። ያ ነገር ደግሞ አለፈ። ዛሬ ላይ በቃ ሁለቱም አንድ ናቸው፣ ሁለቱም ደስተኞች ናቸው። ይሄን ነገር ለማምጣት ነበር ብሩክን በዛን ሰዓት በጣም ስናገረው የነበረው ደግሞ ወጥቼ ይቅርታ ጠይቄያለሁ። በዛ ወደ አሁኑ እውነቱን ሳቅ ማለት ነው። ስለዚህ መገልበጥ ምናምን ለምትሉኝ ቤተሰቦች መገልበጥ አይምሰላችሁ፣ ጥላቻ አይምሰላችሁ። የኔ ሀሳብ ይሄ ነው። ሀሳቤን መረዳት ለምትችሉ ሀሳቤ ይሄ ነው። ጋባቹ ከሃይሚ ጋር እንዲሆን ስለምፈልግ በዛን ሰዓት በጣም ይፈራሩ ነበረ እና በፍርሃት እሱም ከሌላ ሰው እሷም ከሌላ ሰው እንዳይሆኑ እኛ በጣም ተጽዕኖ እያደረግን ነበረ። ተጽዕኖ ማድረጋችንም በጣም ጥሩ ነገር ነበር። በዛን ሰዓት ሁሉም ነገር ተስተካከለ። ሃይሚ ጠፍታ ከመጣች በኋላ ሁሉም ነገር ተስተካከለ። ስለዚህ ተመስገን እና የማትረዱኝ ቤተሰቦች ይሄን ይመስላል። ስለ ብሩክም ሆነ ስለ ሃይሚ የምሰራ ቪዲዮ ይሄን ይመስላል። አሁንም ጥላቻ ያለባቸው ሰዎች ታው ኮመንት ስር እየጻፋችሁ እናንተ በምጽፉት ጽሁፍ ሃይሚ እንድትሰደብ ታረጓታላችሁ። ምክንያቱም ሌላው ሰው ለምን ብሎ እንደገና ይሳደባል። ስለዚህ እናንተ ራሳችሁ አስከብሯት። የሃይሚ ብቻ ነው ወይም ይታይሽ ለምትሉኝ ሰዎች ደግሞ እናንተው ናችሁ። እኔ ኮመንት ስር መታችሁ የምታሰድቧት ሃይሚን በቃ እናንተ ናችሁ። ሌላ ማንም ሰው ያሰድብ ብሩክን የሚሰድብ እኔ ኮመንት ስር የለም የለም። ማየት ትችላላችሁ። ስለዚህ እኔ በሰራሁት ቪዲዮ እኔ በሰጠሁት ሀሳብ አስተያየት እናንተ ኮመንት ስር በምጽፉት ጽሁፍ ነው የምታሰድቧት፣ ዝቅ የምታደርጓት እናንተ ናቸው። ስለዚህ እናንተ ራሳችሁ አስገብሯት በመጀመሪያ ማለት ነው እና ለዛሬ ስለ ሀይሚና ስለ ብሩኬ ይዤ የመጣሁት ቪዲዮ ይሄን ይመስላል። መጨረሻውን የምናየው ይሆናል። እንግዲህ ትላንትና ሀይሚ ዳኒ ጋ ስለሄደች ምንም የሚደንቅ የሚገርም ነገር የለም። የሄደችበት ሲስተም አንድና አንድ ፍትህን ልትፈልግበት ይሆናል፣ በራሷ መንገድ በራሷ ሲስተም ማለት ነው እና ብዙም አይግረማችሁ አይነቃችሁ ለማለት ፈልጌ ነው። ብሩክም ሄድሽ እንዲህ ቤቱ ብሎ የሆነ እንዴት ነው በቃ እንደዚህ አልጠብቅም ነበር ምናምን ብሎ ሼር አድርጓል። ስለዚህ እነዚህ ልጆች የሚለያዩበት መንገድ ምንም እድል የለም ጠባብ ነው። ደስ አይበላችሁ ይለያያሉ ብላችሁ ማለት ነው። እንዲህ አታስቡ ጭራሽ ጭንቅላታችሁ ውስጥ። ስለ ቪዲዮ ብቻ አውሩ፣ ቪዲዮ የተሰራውን ነገር ብቻ አስቡ፣ አውሩ፣ እሱም ብቻ እና ውድ ቤተሰቦቼ ስለ ብሩኬ፣ ስለ ዳኒ፣ ስለ ሰውሲ ይሄን ይመስላል ሀሳብ አስተያየት ማለት ነው። አንዲት ልጅ ደግሞ እዚህ ጋር አለቀስኩኝ ይር እያለች ትገኛለች። እስኪ እናያት፣ እስኪ እሷንም አይታችኋት ሀሳብ ስጡባት። አብርሃምን አስረገዘኝ የምትለው እስኪ እናያት። ሪን ነገር እንደሆነ ሰምቻለሁ እና ፋሚሊዎቼ የዋካችሁ የሆነ ነገር እንድትሉኝ ጠይቃቸዋለሁ። እና በእኔ ላይ ነው እሩታን የሚያስረገዛት፣ እና ብዙ መረጃዎች አሉኝ። ቡታጅራ ላይ በጣም ብዙ ያሳለፍናቸው ነገሮች አሉ፣ እና ማያምን የማይቀበል ከሆነ ይህንን መረጃ አወጣለሁ። ሰላም ቤተሰቦቼ። ወይ ቆይ እህቴ፣ ሰላምታዊ ይቆይልን። እና አብርሃም ታደሰ ስንት ሴት ነው የሚያስረግዘው? ደግሞስ እሱ ቀለበት ሲያደርግ ነው እንዲ እርጉዝ ነን ልንወልድ ነው ብላችሁ የምትወጡት ሴቶች ማለት ነው? እንዴት ነው ነገሩ? አልገባኝም እንዴ! የአብርሃም የዘርፍሬ የሚጠነሰው ከሁለት ከሶስት አመት በኋላ ነው እንዴ? አረ ጉዴ ፈላ! እንዴ፣ ይሄን ያህል ጊዜ ከሩጣ ጋር ሲሆን ለምን አስረግዘኝ ብለሽ አልመጣሽም ማለት እን የዘርፍሬ ከአንድ አመትም ከሁለት በኋላም ከሁለት አመት በኋላ መስራት ጀመረ እንዴ! አብርሃም ጉድን ስማ። አብርሃም አሰርግዞኝ ጠፋው፣ አዳለችም። ወይኔ ፈጣሪ ትዕግስቱን ስጠይ። ዘንድሮ አለቅን፣ አለቅን ዘንድሮ።